ነው ወደ ቲማቲሙ ጋር መጣው ነው። ወዴት ቲማቲሙ ራሱ ሙቀቱ አቃጥሎት ዘጭ ብሏል ማለት ነው። እነ ቲማቲም፣ እነ ክያር ነሽ፣ እነ ባድንጃን፣ እነ ካሮት ነሽ ተሰብስበው ተሰብስበው እና ሙ እንት ነው ማለት ነው። ቲማቲሙ ወቲማስ ሙቀቱ እኛ ራሱ ሙቀቱ ሲነካን ፊታችን እንዴት ነው የሚቀየረው? ልክ እንደዛ ማለት ነው። ቲማቲሙ ራሱ ቀይር ነው ያለው። እሺ ምስኪ አቶ ቲማቲም ወይዘሮ ኪያር እንኳን ይሻላሉ ትንሽ ወይዘሮ ኪያር አስተቋል። ካልሆነ ሌላ ቦታ ላይ ይፈልጋሉ የፍልፍል አንድ

ፋሶሊያ የኔ እንደ ነገር የለም እኮ እኛ ጋር እንደኛ ጋር ማለት ነው፣ መጣውን አይገዛም። ደግሞ ሰው ዘው ብሎ ካሜራ ስር ስለሚገባ ያስጠላል። እሺ፣ ለዛ ነው እናንተ ሹፌሩ ጠፍቶብኝ የፈለግኩት ነበረ። እሺ፣ አሁን አግኝቼዋለሁ። ፈታ ብላችሁ ነው የምዞሩት። በላይ ደስ ላይ ገርማችሁ